አንቺ አለሽኝ ብዬ ለስንቱ ሳወራ እንዴት ሜዳ ላይ ጥለሽኝ ትሄጃለሽ? ሄሉሻ እያለ እንግዲህ ያብሰራ አዝኖ ተክዙ ብቻውን ቀረ ማለት። ሄሉሻም ጥላው ሄዳለች። ከዛ ወና ከሆነ ሜዳ ላይ እንዳልኪም ደግሞ የቀራሽ ይመስለኛል እያለ ጎምልል ጎምልል እያለ የሆነ ሾርት ቪዲዮ ለቀቀ እንዳልኩ ግን ለምንድን ነው ያልመጣው? ሰላም ሰላም! ቤተሰብ እንዴት ናችሁ? እንዴት አመሻችሁ? ሰላማችሁ ይብዛልኝ። በምሽት ከቻልኩላችሁ እንግዲህ ለማንኛውም ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ፣ ነባሮችን ደግሞ ቪዲዮውን ላይክ ላይክ እያደርጋችሁ አበረታቱኝ። ስለምታበረታቱኝ እጅግ በጣም ነው የማመሰግነው። ግን ማለት እኔ አፈምሱኝ እህታችሁ ነኝ። ቆይ እንዴ! የምርን ሰብስክራይብ አድርጉ ላይክ አድርጉኝ። እና እኔ ብፈምስ ማለት ነው እኔ እናንተን አንከባክቤ ነው የሚያሳድግ። አንዳንድ ዩቲዩበሮች ማለት ነው ፌመሶች፣ ፌመሶች ትንሽ ከፍ ከፍ ሲሉ በቃ ሰውን መሳደብ ይጀምራሉ። እና እኔ ደግሞ እንደዛ ላ እንዳታስቡ እናንተ አፈምሱኝ ብቻ። እሺ ቤተሰብዬ፣ እንግዲህ ቀልዱ ቀልድ ነው ማለት ነው። ያብስራና ሄሉሻ ዛሬ እንግዲህ ቁርጥ ያለ ነገር ውሳኔ ወስነው ያው ተለያይተዋል በን በያብ ስራ በኩል ባይሆንም በሄሉ በኩል ግን ነገሮች አብቅተዋል ብላ ቀለበትን አውልቃ ሰጥታዋለች ማለት ነው ይህን ንስቲን የምር ሄሉ እንደ ብዙ ጊዜ ህይወቷን በሰው ስለምትመራ እንደገና ደግሞ ስታለቅስ እኔም በዋስ ብስፍ ነው የሚያደርገኝ የምር እኔ እንጃ ምን ያክል ውስጧ ያሰበራል ብዬ ሳስብ በጣም ነው የምታሳዝነኝ እና ቪዲዮውን ጀምራ እስከምጨረስ ድረስ በእምባ ነው የጨረሳቸው ዛሬ መለየትም አቅፏታል እንደገናም ደግሞ መለየት መሆን ያለበት ነገር እስከሆነ ድረስ ወስና የመጣችው ነገር ነው እና በሁለቱ ሆኖ ልቧ አመነታ፣ ያሳዝናል። ለማንኛውም በመጀመሪያ ቀለበት አስሮላታል። መቼም አይለያዩም ለምትሉ ይኸውላችሁ እንግዲህ ቀለበቱን መልስ ሰጥታችኋለች። ይሄ ቀለበት ምንም አይደለም ዋናው የሰው ልጅ በልብ መተሳሰብ ነው ብላለች እና እኔም ተናግሬያለሁ። የሰው ልጅ በልቡ ይተሳሰብ ከምሬ ነው። ቀለበት ማለት ቃል ኪዳን ነው አይደል? ቃል ኪዳናቸውን ቀርጥፍ አድርገው እንደዛ ስንት ቃል እንዳልደረደሩ ስንት መሀላ እንዳልገቡ ያንን ሁሉ ጥቅጥቅ አድርገውት ማለት ነው የሚሄዱ ሰዎች አሉ፣ የምር እና በቀለበት ብዙ ጊዜ ያተማሉ። እንግዲህ እስከዛሬ ብዙ ደስታ ሰጥተኛል፣ በነበረን ጊዜ እጅግ በጣም ደስተኛ ነበርኩ፣ ወድጄህ ነበረ። ነገር ግን እኔ በቃ አልሆነልኝም፣ ከዚህ ጋር ማብቃት አለብን ብላለች ማለት ነው። በዚህ ቪዲዮ እየተሰማኝን ልንገራችሁ፣ የታዘብኩትን ከሄሉ ላይ ማለት ነው ማሪምን ማለት ላይ እንዴት ነው። እኔ የምታዘበው ነገር አለ፣ እናተ የምትታዘቡት ነገር አለ አይደል። ዝም ብዬ ስመለከታት የሰው ወሬ ትሰማለች። እቺ ልጅ ሄሉ ልጅ መለየት የፈለገችው በሰው ወሬ ነው ብዬ አሰብኩ ማለት ነው። እንግዲህ አንድ በቷ የሚናገረው ጭራሽ በቃ ከዚህ በኋላ እንደማያስፈልግ መሄድ አለብን የእናንተ አብረን መሆን የለብንም ሰውነቷ ደግሞ ማለት ነው ሌላ ነገር ነው። ላይ ቦዲ ላንጉጅ ይባላል። ሰውነታችን ሌላ ታሪክ እየሰራ ማለት ነው፣ አንደበታችሁ ደግሞ ሌላ ነገር ነው የሚያወራው እና እንደዛ እየተናደደች መሄድ እየፈለገች ይቀፍ ሲያደርጋት ሄዳ ሸጉጥ ይቀፍ ልጥፍ ትላለች ማለት ነው። ያ ማለት ያላለቀ ስሜት እንዳለ ተረዳው እና በዛ ምክንያት ነው ችድ ሰው እየሰማች ነው እንደዚህ የምትሆነው ማለት ሕይወቷን እንዴት በሰው ትመራለች ብዬ ማለት ነው። እና ለወደፊቱ ግን ሄኑሻል የሰው ወሬ አርቲስት ነኝ የምረኝ ነው ልብ። በተለይ በፍቅር ዙሪያ ደግሞ ልባችን የሚለንን ብቻ ብናዳምጥ እኛ ነን ተጠቃሚ ተጎጂም ልንሆን የምንችለው ማለት ነው። እውነት እንግዲህ ያብ ስራ ያው እኔ አንቺን አልተውሽም እያለ ነው። ሄሉሻም ደጋሚ እንደማንገናኝ እያለች እየነገረችው ነው። መጨረሻ ላይ ደግሞ አንቺን ካስደሰተች ልዑሌን፣ ሂጅ ልጠይቀው አለ ማለት ነው። እና ልዑላችን የእኛ ሸበላ ዛሬ ግን እንዴት አልመጣም? በሱ ቤት ስለሆነ ያው አልመጣም ማለት ነው። ሁለቱ ጸበኛ አይደሉ እና ደግሞ ከሄሉ ቤት መቀመጡ በጣም አናዶታል። እና የት ይሄድ ይሄ መስጊድ ልጅ እንክትክት አድርገው ያብ ስራ ደግሞ በዚህ ደግሞ ዘንለት እንጂ ይጠገን ይጠጣ ጥሚቱን ሞቀ ሞቅ አድርጋ ሄሉሻ ጠገን ገነት አድርገው ደግሞ በቤት ውስጥ እስከሚመጣልን ማለት ነው። እና እንግዲህ እኔ ጌ ቀሳ ጠይቃለሁ። አንቺን ካስደሰ ተሻለ ማለት ነው። እሷን ለማስደሰት መሞከር የነበረብን መጀመሪያ ነው። በዚህ አጋጣሚ ግን መጀመሪያ ነበረ ማለት አንዳንዴ ነገሮችን ፈጥነን ስናደርጋቸው አይታወቀንም፣ በኋላ ቁጭት ውስጥ ይከቱናል። አሁን የአብስራ እርግጠኛ በጣም ነው የሚቆጨው ማለት፣ መጀመሪያ ነገሮችን ባስተካከል ምን ነበረበት ብሎ ማለት ነው። አሁን ስለደበደበው ምን ተፈጠረ? ምንም የተፈጠረ ነገር የለም። ግን አዋቂ ቢሆን ኑሮ በደንብ ቢያስተውልበት ኑሮ ማለት ነው፣ ነገሩን ትኩረት ቢያደርግበት ኑሮ የአብስራ ከሄሉ ጋር ነገሩን መጨረስ ነበረበት። መጀመሪያ ጨርስ አድርጎ ሄሉንም አስደስቷል። ከዛ በኋላ ማለት ነው ልዑል፣ የወደነሱ የማይመጣበት ምክንያት እኮ የለውም። ምክንያቱም ሄሉ ስትደሰት ነው የሚፈልገው እሱ ስትደሰት ማየት። ሲቀጥል ደግሞ ከልጅቷ ጋር እኔ በቃ ጨርሰናል፣ ምንም ነገር የለንም፣ እኔ ምርጫ አንቺ ነሽ እያለ ነበረ እና ጥሩ ነው መጨረስ ግን ማለት ነው እኔ አሁን አንድ ያላስማማኝ ነገር አለ። ከዚህ ጋር ከልጅቱ ጋር ሲጨርስ ለምንድን ነው ከሄሉ ጋር ያላገናኛት? አዎ ሄሉ ጋር መታ ፊት ለፊት ፊት ለፊት ስስመ የነበረ አሁን ደግሞ ፊት ለፊት መታ በቃ እኔ ልዩ ነው ስማ፣ ልዩ እኔ እናንች ፍቅረኛ ነበረ። ነገር ግን አሁን ላይ እች ናት ፍቅረኛ፣ የወደፊት ሚስቴ፣ የልጆች እናት የምትሆነው ሴት እች እስከሆነች ድረስ እኔ እናንች ከዚህ ጋር አይለንም፣ ምንም ነገር የሚያገናኝን ነገር የለም፣ መልካም ጊዜ ይሁንልሽ በህይወቴ ሁለተኛ እንዳገቢ ብሎ ሄሉሻም እንድትደሰት ፊቷ ላይ እንደዛ ማለት ነበረበት። ከጀርባ ጨርሼ እኔ ጨርሻለሁ ምናምን ለእኔ የሚሰራ ታሪክ አይደለም። እንግዲህ የማንኛውም ሰው የሚኖረው ያው የጣፈንታውን ነው አይደል? የጣፈንታቸው ምን እንደሆነ አናቅም። ዛሬ ተለያይተዋል፣ ነገ ደግሞ ምን እንደሚፈጠር we ወደ እንዳልክ ሰድ ደግሞ እንግዲህ እንዳልክ ለምንድን ነው የቀረው? ዛሬ እኔ ደግሞ ቀድም ሽማግሌ ላከስላቸው እውነት የመሰላቸው ያላቸው አላቹ። እኔ ውዶች እናንተ መሸወድም አልፈልግም፣ የሌለ ዜና መናገር አልፈልግም። ይቺ በላይ ውሸትም ተናግሬም አላቅም። እግዚአብሔር ይመስገን የምር እንደዚህ ያልኩት ምን መሰላችሁ? ያው ፈጣሪ ቸር ወሬ ያሰማኝ ሲል የራሴ ግምት ነው። ሽማግሌ ልኮ ነው እንዴ እንዳልከሻ ብዬ ነው እንደዚያ ያልኳችሁ እንጂ። እና ደግሞ የቀረበት ምክንያት እኔ አሁን ገርሞኛል። እንዴት እንዴ ይሄ ውሻ አለጥፎ ስንት ሰው እየጠበቀው ቀራና፣ ምን ተፈጠረ? ምን አሰብኩኝ፣ ሾርት ላይ ምን አለ፣ የቀረሽ ይመስለኛል እያለ ሀገሪቱ ሲያስሳት ነበር። አንዴ መሬት ይቀመጣል፣ አንዴ ይቆማል፣ አንዴ ሰዓቱን ያህል አባው ደግሞ ለሄሉሻ መሰለኝ እና እንግዲህ፣ ሄሉሻ ነው የቀረችበት። እና ከሄሉሻ ጋር ተቀጣጥረው ሊያወሩ ማለት ማለት፣ እንዲህ በፍቅር ዙሪያን ባይሆን ያለውን ነገር ይቅርታል ይባባሉ ይችላሉ። ብቻ አንዳንድ ነገሮችን ሊያወሩ ተቀጣጥረው ሄሉሻ ቀርታበታለች ማለት ነው። ከዛ ሄሉሻ ስትቀርበት እሱ ቪዲዮ ሳይሰራ ሾርት ለቀቀ። ደበረው እንዳልክሻ፣ አይዞህ አይደብር፣ በቃ እንዴ፣ ህይወት ይቀጥላል ማለት ዋናው የሰው ልጅ ያጠፋውን ጥፋት አምኖ መጸጸቱ ይቅርታ ማለቱ ነው፣ እና በዚህ አጋጣሚ ሄሉ የእንዳልክ የሆነች አልሆነችም፣ ግን እንዳልክ መጸጸቱ ለእኔ በጣም ነው ደስ ያለኝ ማለት ያ ያደረጋትን ነገር ማመኑ። ይሄ ሄሉ የጣ ፈንታ እንግዲህ ከማን ናቸው እንደሆን እኛን አቀምሱን ፈጣሪ ነው የሚያውቀው እውነት ለእሷ የሚሆና ሰው ፈጣሪ ይምረጥላት፣ ማርያምን። እንደዚህ አንዳንዴ በራሳችን መንገድ የምናደርጋቸው ነገሮች መቼም አይሰምሩም የምር ከዚህ በኋላ ግን ወደ ሄሉ የሚመጣው ሰው ብቻ የፍቅር ሀብታም እንዲያደርጋት ምኞቴ ነው። ሄሉ ሻዬ ደግሞ አታልቅሽ፣ በቃ ጠንካራ ሁኚ እስኪ የኔ እናት